ጉዲት ጉዲት በስተመጨረሻ እስር ቤት ገባች ወንድዬ እና አለምዬ ሆነው መረጃውን በሙሉ ሰብስበው አለምዬ ጀግና ሁሉንም በቪዲዮ ቀርታ አለ ወንድዬ አሳየችው። እስከ ዛሬ ድረስ እናትህን ስታሰቃይ የነበረው እንደዚህ ነው። አንተ ግን በፍጹም እኔ ልታምነኝ ፈቃደኛ አይደለህም። ስለዚህ አሁን ለአንተ ብቻ ሳይሆን አለም ሁሉ ያየዋል። የህግ አካላቶች በሙሉ ሁሉም ያውታል እና እስር ቤት ቃሊቲ ትገባታለች ብላ አለምዬ በደንብ አድርጋ ልክ ልኳን ነገረቻት። ወንድዬ ወንድዬ በያ እናቴን አልመረስኳትም ብለሽ ካልሽ ይህ ምግብ ትበዩዋለሽ ብሎ አላት። አይ በፍጹም ወንድዬ እንደሱም አላደርግም። ምክንያቱም እኔ እኮ ነፍሰ ጡር ነኝ በዛ ላይ አላስፈለገኝም። ትሰምኛለሽ፣ እኔ ከአንቺ በፍጹም ልጅ አልፈልግም። እንደውም ልጁን ታስወርጂዋለሽ። እዛ ሆድሽ ውስጥ እንድማማ ነው የምፈልገው። ከአንቺ ከአውሬና ካረመኔ ልጅ እንዲኖረኝ አልፈልግም ብሎ ግግም አለ። ዮድት ጉድት እንግዲህ በስተመጨረሻ እስር ቤት ገባች እና መውጫ ቀዳዳው ሁሉ ጠፋት ወንድሟም ከዳት እናቷም ደግሞ በዚህ እድሜ እስር ቤት መግባት አልፈልግም ስለዚህ እኔ ተጠንቅቀሽ አድርጊ ተጠንቅቀሽ መድኃኒቱን በጥብጠሽ ስጫት አልኩሽ እንጂ የትም ስትዝረከረኪ አለም እንደዛ እንደዚህ ከእግርሽ ስጣለሽ፣ እንዴት እንደዚህ ታደርጊያለሽ? በተለይ ለቤት አጋዥ እንዴት እግሯ ስር ትወርቂያለሽ? እማዬ ምንም ቢሆን ልጅ አሳዳጊውን ነው የሚመስለው አይደል? ስለዚህ አንቺ እንዳስገባሽኝ አንቺም ተስር ቤት ታስወጭኛለሽ። ካልሆነ ግን ለፖሊሶቹ ሁሉንም ነገር ነው የምናገረው። እዚህ ላይ መድኃኒቱን እንድሰጣት ላማቴ የረዳችኝ እናቴ ናት ብዬ እናገራለሁ፣ አይደል? ታዲያ ምን ችግር አለው? ተናገሪያ። አንቺ ምን አለሽ? ባልሽ ነው ከዳሽ፣ በዙሪያሽ ማናለሽ? ገንዘብ ነው የለሽ። እኔ ግን ዛሬ ብገባ እንኳ አንቺ ከሰሸኝ፣ ነገ እወጣለሁ። ምክንያቱም እኔ ኮ አስቴር ነኝ፣ ገንዘብ አለኝ፣ የምፈልገውን ነገር በሙሉ አደርጋለሁ። ስለዚህ ፈታ ብዬ በተከበርኩበት ቤቴ ፈታ ብዬ መኖር ስለምፈልግ ውጭልኝ ከቤቴ ብላ እየጎተተች አስወጣቻት። ፀሐይ ፀሐይ በር ላይ አግኝታት፣ ይገርማል። እናትሽ ማስወጣችሽ አይደለም ያንቺ ነገር ግን ሰይጣን ራሱ። እውነት ለመናገር ባንቺ እኮ አይቀናም። በጣም የምትገርሚ አረመኔ ነሽ። ያቺ እንትን መሰል ሴትዮ ለመግደል በማሰብሽ እና በመወሰንሽ ራሱ ፈጣሪ፣ አረ እንጃ። አንቺ እኮ ለፈጣሪ ራሱ አስቸግረሻል ታውቂያለሽ? የት የት ያስገባሽ። በጣም ይገርማል አንቺ አንቺ እኮ የቤት አጋዣ ነሽ። አያያይ፣ አሁንማ እኔ እዚህ የቤቱ ባለቤት ነኝ። አንቺ ደግሞ እንግዲህ ምን ልበልሽ? አይ ምንም አይደለሽም። አሁን ውጪ። ምን ብላ ስትላት፣ ምን ወንድሜ እስኪያት። አያያይ፣ ውጪ። እውነቷን ነው። ምን ለሰራተኛ እያገዝክ መሆኑ ነው? አይ ለፍቅር ስል ምንም የማላደርገው ነገር የለኝም። እና ደግሞ እናቴ በጣም ምክሬን ሰምታለች ማለት ነው። ምን ማለት ፈልገህ ነው? እናቴን እንግዲህ መክሬያት ነበረ። ከዚህ በኋላ የወዲት እንደማታዋጣሽና የወዲት ላይ የምትሰራ ወንጀል ላይ ባትጨመሪ ብዬ አስተምሬያት ነበር። እና ሁሉንም ነገር አሁን ላይ ተግባራዊ ያድርጋለች ማለት ነው። ለካ አንተ የገዛ ስጋዬ ወንድሜ ነህ የበደልከኝ። በትክክል ትሰሚኛለሽ። እንዳንቺ አይነት አውሬ እህት እንዲኖረኝ አልፈልግም። ስለዚህ የማየን ጸባይ አስተካክለዋለሁ እንደውም አንቺ ከሄርሽ ጥሩ ነው ብሎ አላት። ሰላም ሰላም፣ ውድና የተከበራችሁ የህያ ቤት ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን፣ ሰላም እኔ ደህና ነኝ። ለዚ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ ነበር። ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አጓጊውና አስተማሪው የእናት ግፍ እንደቀጠለ ይገኛል። ዛሬ አለም ታሪክ ሰራች። እናም ሁሉንም ነገር ሁሉንም ነገር ለወንድዬ ስታሳየው ወንድዬ ማመን አቃተው። ለካ የማወድሽ የማፈቅሽ ባለቤት ሚስቴ ስንት መከራዋን አይታ ተሰቃይታ ያሳደገችኝን እናቴን ልትገለያት መርዘሽ ልትገልያት። ቆይ ለምንድን ይወዲት ምን ጎሎሽ? አይ፣ በፍጹም የእኔ ንጉሥ፣ ምንም ነገር አላደረግኩም። አይደል? እንደዛ ከሆነ ታዲያ ዓለም ውሸታ ምናምን ማለት ነው? ምን ችግር አለሁ? በያለም ምግቡን አምጮና ይህም ምግብ የወዴት ተባለዋለች። ምን እንደሱማ፣ በፍጹም አላደርግም። ለምን ሲባል ትሰሚኛለሽ? እስከ ዛሬ እኮ እናቴንና አለምን ታይቀረ በተቃራኒ ሁኜ የቆምኩት ስለምወድሽና ስለማፈቅርሽ ነው። ምናልባትም ምናልባት እናቴ ወይም አለም ስላልተመቻሻቸው እንደው ብዬ ነበር። አሁን ግን ትክክለኛ ጭምብልሽ ተገልጧል። ከዚህ በኋላ ምንም ነገር የምፈራውም ሆነ ምንም ነገር እንትን የምለው ነገር የለኝም። ስለዚህ ትበያለሽ ብሎ ሲላት በፍጹም አላደርገውም ብላ አለች። እንደዛ ከሆነ ታዲያ ለምንድን ነው የማትወጩ ትወጫታለሽ ብሎ ሲላት ወደ ክችን ወደ አለም ዘንድ ሄደች። ምን ነው ባለቤትሽን በአሁኑ ማታላላልቻሽ አይደል? የዚህ ሁሉ ሴራ አንቺ ነሽ አይደል? አለቻት። አዎ በሚገባ ታውቂያለሽ። ወንድዬ በጣም የዋ ስለሆነ ምንም ነገር አያውቅም። እናም እኔ ሁሉንም ነገር አሳየሁት። ቪዲዮ ቅርፅሽ ነው አይደል? በትክክል ታውቂያለሽ። ምርጥ ደራሲ ነኝ አይደል? ተዋናዋ ደግሞ ፀሐይ ነች እና ሁሉንም ነገር ተስተካክሏል እና የትኛው እስር ቤት ይሻልሻል? ቃሊቲ ወይስ ደግሞ እታችኛው እምብላ ስትላት ምን ትሰሚኛለሽ? እንግዲህ እኔ ጉድጓድ ከገባሁ አንቺም ጉድጓድ ትገቢያለሽ አለም ብላ ስትላት፣ አይ እኔማ አልገባም። ይልቁንስ እማዬ እማዬን ለመቅበር የቆፈርሽው ጉድጓድ ላይ አንቺ ለመግባት ተዘጋጅ፣ ትሰሚኛለሽ? ወይኔ የአንቺ ክፋት ግን አሁን እኮ ወንድዬና እማዬ ብቻ ይመስልሻል እንደያዩት ቅሌትሽን ሁሉም አለም ነው ያየው በፌስቡክ በፌስቡክ በቲክታክ በኢንስታግራም ሁሉንም ውርደትሽን ለቅቄያለሁ ምን አዎ እስኪ እናትሽና ወንድምሽ ሲያዩ ደግሞ ምን እንደሚሉሽ አያለሁኝ ብላ አለቻት ይገርማል ቆይ ግን ለምን ይቅርታ አታደርግልኝም ምን አንቺ የወዲት ጉዲት እኔን ይቅርታ አረ በፍጹም አይታሰብም እንዴ ቆይ ታስታውሻለሽ? ያን ጊዜ ማለቴ እኔ እዚህ ቤት ሳመጣሽ፣ አዎ፣ እንግዲህ እኔ ደግሞ ደላላ ጋር ሂጅ ስራ ፈልጋለሁ አልኩት። ደላላው ደግሞ ላንቺ ሰጠኝ። አንቺ ደግሞ አንጥተሽ ዝህ አበላሸሽኝ፣ ቁም ስቅሌን አሳየሽኝ። እሱ ብቻ ይመስልሻል? እግርሽ ስር ነው እንዲ አነ እንዲነጠፍ ያደረግሽኝ። እና አሁን ደግሞ ዛሬ ተራው ያንቺ ነው ብላ ውጥት ብላ ሄደች አለም አለም፣ ከፀሐይ ጋር ሁሉም ነገር አብቅቷል። እውነትሽን ነው? አዎ፣ ግን አመነሽ ወንድዬ? አሁና በትክክል ምክንያቱም ቪዲዮ ላይ እያንዳንዱ ነገር ተቀርቷል። በጣም ጀግና፣ ይገርማል። እናትና ልጅ ግን ሴራቸው መቼ ነው የሚያበቃው? አላውቅም። እውነት ለመናገር ፀሐይ፣ አላውቅም። ታውቂያለሽ፣ እማዬ ግን በጣም የዋህና ምስኪን ናት ብላ አለች። በሌላ በኩል ህማዬና እንዲሁም ወንድዬ ፍጥጥ ብለው ቀሩ። እባክ ይቅርት አድርግልኝ። እኔ ንጉስ፣ ምን? በፍጹም ትሰምኛለሽ፣ ይህ ቤት የኔ ስለሆነ ሂጂ አሁን። ልጀን አታታለዩም። ልጅ እኮ አሁን በደንብ አድርጎ ነቅቶብሻል። ምን ያህል እንዳታለልሽው እና እኔን ደግሞ ምን ያህል ለመግደል ሙከራ እንዳደረግሽ እያንዳንዱ ነገር ታውቆብሻል። እድሜላ አለም ብላ አለቻት። እናቷ ጋር እያለቀሰች ሄዳ እማዬ ጉድ ሁኛለሁ ምን ያቺ ገረድ እኮ ጉድ አደረገችኝ ምን አደረገችሽ ሁሉንም ነገር እኔ መርዝ ስጨምር አይተዋለች ወይኔ ጉዴ በቃ አንቺ ላይ አንድ ነገር በትክክል አትሰሪም ማለት ነው አሁንም አንድ ሀሳብ እንድትሰጭኝ ይፈልጋለሁ እኔ ምን እኔማ በፍጹም አላደርገውም እማዬ ግን እኮ እዚህ ጣጣ ውስጥ ያስገባሽኝ አንቺ ነሽ ትሰምኛለሽ እኔ ቀሪ ዘመኔን በደስታ በሳቅ ነው መኖር የምፈልገው። እስኪ አንቺ አስቢው፣ የባሏን እናት ለመግደል የፈለገች ልጅ፣ ለእኔ ለእናቷ አያያያይ! በፍጹም እኔማ እስር ቤት መግባት አልፈልግም። ግን እኮ ተባባሪ ነሽ። ምንም ተባባሪ ቢሆን አንቺ ምንም ነገር የለሽም። ፍርድ ቤቱ እንግዲህ እኔ ላይ ሳይሆን የሚፈርደው አንቺ ላይ ነው። እና ደግሞ ማስረጃም ሆነ መረጃም የለሽም። ውጭልኝ ብላ አባረረቻት ፀሐዬ የወዲትን ወይ የወዲት፣ በጣም ይገርማል ታውቂያለሽ። እኔን በጣም በብዙ ነገር አሰቃይተሽ ነበር። አሁን እሺ፣ አንቺንም አለምንም ይቅርታ ልጠይቃችሁ፣ ከዛ የፈለጋችሁትን ገንዘብ ልስጣችሁ። ምን ጭራሽ ለእኛ ገንዘብ? አዎ፣ እስኪ ምን ያህል ማለቴ፣ እናንተ የፈለጋችሁትን። ከዚህ በኋላ እኔን ነው እንጂ የሚከተለው አንቺን አይደለም። ስለዚህ የወዲት፣ አሁን ሌላ ምንም ነገር ችግር ከመፍጠርሽ በፊት ለምን እጅሽን ሄደሽ ለፖሊስ አትሰጪም እንዴ ምን ብዬ ነው የምሰጠው የባሌን እናት ልገድል ይል ብዬ ነው ምን አው ከዛ በኋላ ምናልባት ፍርዱ ሊቀልልሽ ይችላል እንደው ግን ያንቺ ጉኝ ይገርማል ቆይ ማዬ ግን እኮ አንቺ ነሽ እዚህ ሁሉ ውስጥ የከተትሽኝ ደግሞ የማንዘር ጎመንዘር ሲባል ሰምተሽ ታውቂ የለ ትሰምኛለሽ አንቺ ነሽ አሳደግሽኝ፣ አንቺ ነሽ እንደዚህ እንዳደርግ ያደረግሽኝ። አንቺ ጥሩ ነገር ብትዘሪብኝ ኖሮ እኔም መልካም መሆን ነበር አይደለ? አያይ ታውቂያለሽ፣ አንቺ እንደውም በጣም ክፉ ነሽ። እንዴት ብትደፍሪ ነው የባልሽን እናት የምትመርዥ? እያለች ተቀየረችባት። ኦ እንደዛ ከሆነማ ታዲያ ምን ችግር አለው? ለምን ወለድሽኝ? በምን አንቺም በመውለዴ እኮ በጣም ነው የምጸጸተው። ታውቂያለሽ ባልወለድኳት ሁሉ እያልኩኝ ነው ምነው ሆዴ ውስጥ ማምቶች በነበር። በያሁኑ ውጪልኝ ብላ አስወጣቻት። የወዲት ብቻዋን ቀረች። እናም ፖሊሶቹ እጇን በካቴና አስረው እስር ቤት ወረወሯት። እያንዳንዱ ነገር ስትጠየቅ ዝም ብላ ግራ መጋባትና ውሸቷን እየደበላለቀች ማውራት ሆነም አለምን ፖሊሶቹ በጣም አደነቋት። እናም ወንድዬ ሳይቀር ከዚህ በኋላ እዚህ ቤት ንግስት ነሽ ብሏላት። ምን? እንዴት ሆኖ? አንቺ እኮ የማዬ ልጅ ነሽ፣ ለእኔ ደግሞ የመጨረሻ እህቴ። አንቺ ባትኖሪ ኑሮ ምናልባት እማዬ እስካሁን ከመቃብር በታች ነበር። ግንያችን ያችን የወዲትን እመኝኝ፣ በገዛ እጄ ገድያት እኔ እጄን ለመንግስት እሰጣለሁ። አይ ወንድዬ፣ እንደሰማ መሆን የለብህም አንተ እኮ ነው ማለት በጣም የዋህና ምስኪን ስለሆንክ ለመታለል በጣም ቅርብና በዛ ላይ ፍቅር ያሸንፋል ይባል የለ። ፍቅር ይዞህ ነበር፣ ግን ደግሞ ከዮዲት ጋር አይደለም። ተረጋጋ ብላ አለችው። ፀሐይና ውሻዬ እባክሽ ተረጅኝ። ምን ትሰማኛለህ? አንተ ግን በእናት ነው የወጣኸው ወይስ በህት? እኔ ጸባዬን አስተካክላለሁ። ደግሞ እኔ እኮ የሰውን ልጅ ለመመረዝና ለመግደል አልፈልግም፣ የሰውም ሀብትና ንብረት አልፈልግም ግን ሰርቼ ጥሬ ግሬ ከአንቺ ጋር መኖር ነው የምፈልገው ብሎ አላት። ፀሐዬና አለምዬ እቅዳቸውን በደንብ አድርገው አሳኩ። ይገርማል አንቺ ግን ምርጥ ደራሲ ነሽ ብላ ስትላት አንቺስ ብት ምርጥ ተዋናኝ ነሽ። እናም በዚያው ከቀጠን በቅርቡ ሀብታም መሆናችን አይቀርም እያሉ እስ በራሳቸው መደናነቅ ጀመሩ። እማዬ የወንድዬ እናት እጅጉን ደስ አላት። በስተመጨረሻ የወንድዬ እናትና ወንድዬ አፍጠው ለመግደል ሞከሩ የወዲትን